ሰላምታችን ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ ሻቢያ የባህር ግዛት የለብልጽግና ሰዎች ለጨረታ የሚቀርብ አይደለም ማለም። የመከላከያ ሰራዊቱ ደግሞ ለባህር ኃይሉ የውሃ ላይ ስልጠና እየሰጠው ነው ብሏል። የብልጽግናና የሻቢያ የቃላት ምልልስ ቀጥሏል። በዝርዝር የምንመለከተው ጉዳይ ይሆናል። የፋኖ ኃይሎች በተለያዩ አካባቢዎች ጠንካራ ውጊያ ማድረጋቸውን ሲገልጹ አመራሩ መገደላቸውን አሳውቋል። የመከላከያ ሰራዊቱ ደግሞ በጎጃምና ደቡብ ጎንደር ቀጠናዎች እያደረግኩት ነው ያለውን ዘመቻናም እጅ የሰጡ ያላቸውን የፋኖ ኃይሎችን በተመለከተ ምክንያታቸውን አሳውቋል። ይህንንም ሰማላችሁም። የህወሃቱ ሊቀመንበር ደብረጽዮን ገብረ ሚካኤል ላፕቶፕን በመስረቅ የተጠረጠሩ ሰዎች ፍርድ ቤት ቀርቧል። በፍርድ ቤት ዋስትና ቢፈቀድላቸውም እንዳልተለቀቁም ተዘግቧል። ተጨማሪውን ይዘናል። በአዲስ አበባ ትምህርት ቤቶች ከመጪው ዓመት ጀምሮ ከፍተኛ የዋጋ ጭማሪ እንዲያደርጉ ብልጽግና አፈቀደም። በዚህም መሰረት ትምህርት ቤቶቹ ከወላጆች እስከ 65 በመቶ የዋጋ ጭማሪን መጠየቅ ይችላሉ ተብሏል። እንቃኘዋለን ይህ በእንዲህ እንዳለ የኢትዮጵያ ባንኮች ዳግም የጥሬ ገንዘብ እጥረት አጋጥሟቸዋል። በቅርቡ አገዛዞ አስር ሺ ብር ጥሬ ገንዘብ ይዞ መንቀሳቀስ የሚያስቀጣል አደርገው ነው ማለቱም የሚታወስ ነው። ታደምጡታላችሁም ኢትዮጵያን ጨምሮ አሜሪካ የጉዞ ገዳ በተለያዩ ሀገራት ላይ ለመጣል ቅድመ ያዞ አትሰማም። ይህ መረጃ የተሰማው ኤርትራን ጨምሮ በተለያዩ ሀገራት ገደብ በተጣለባቸው ማግስትም ነው። ሌላኛው መረጃችን ነው። የእስራኤልና ኢራን የአየር ላይ ጦርነት እንደቀጠለ ነው። አሜሪካና ብሪታንያ ዜጎቻቸውን አስጠንቅቋል። እስራኤል የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትን ጨምሮ የተለያዩ ቦታዎችንም ደብድባለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆናላችሁ። ሻቢያ የባህር ግዛት ለብልጽግና ሰዎች ለጨረታ የሚቀርብ አይደለም ማለም የመከላከያ ሰራዊቱ ደግሞ ለባህር ኃይሉ የውሃ ላይ ስልጠና እየሰጠው ነው ብሏል። የብልጽግናና ሻቢያ ቃላት ምልልስም ቀጥሏል። ፕሬዚደንት ኢሳያስ አፈወርቅ የብልጽግናን የጦርነት ተላላኪ የሚል ንግግር በአስመራ ስቴዲየም ካደረጉ በኋላም ብልጽግና እኛ ወደንካስላንት ያንገባም ምላሻችን ዝምታ ነው ማለቱ አይዘነጋም። ይህን በተናገረ ማግስት ግን የመከላከያ ሚኒስትሯ አይሻ መሐመድ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እንደዚሁም በቅርቡ ደግሞ ፊልድ ማርሻል ብርሃኑ ጁላ፣ ሌሎች የሚያገዛዙ ሰዎች ወጥተው በመናገር ላይ ናቸው። የአስመራው አገዛዝም በዋናነት በቃል አቀባዩ በኩል ምላሽ በመስጠት ላይ ተጠምዷል። ትናንት ሚኒስትሩ የማነ ገብረ መስቀል የሰጡት ምላሽ ደግሞም የባህር ግዛታችን ለጨረታ የሚቀርብ አይደለም የሚል ይዘት ያለው ሲሆን የብልጽግና ሰዎችን የሚወርፍም ሆኗል። ቃል አቀባዩ ይህንን ምላሽ የሰጡት የፊልድ ማርሻል ብርሃኑ ጁላ ንግግርን ተከትሎ ነው አቶ የማንም የኢትዮጵያ ገዢ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎች በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ ምክንያቶችና ቀላል ከሆኑ የዓለም አቀፍ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው ይላሉም። አክለውም የብልጽግና ፓርቲ ባለስልጣናትና ሌሎች ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ሲሉ አንስተዋል። ይህ ግራ መጋባት የተፈጠረው የብልጽግናው ሌሎች ተሳዳቢዎቻቸውም ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብትን በከፊል እንኳን ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው ሲሉ ነው ያሰፈሩት። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባህሩ ይገባናል ስንል ሻቢያ እየተወራጨ ነው ማለታቸው የሚዘነጋ አይሆንም። ባህር ኃይል የምናዘጋጀው በዚህ የባህር ግዛት ለመግባት ነው፣ እንዴት እንገባለን የሚለውን ደግሞ በቅርቡ እናያለን ሲሉም ገልጸው ነበር። የመከላከያ ሰራዊቱ ያሰራጨው መረጃ ደግሞ የባህር ኃይል ስልጠና በ_ በኢትዮጵያ መሬት ውስጥ እያከናወንኩ ነው የሚል ሆኗል። የኢትዮጵያ ባህር ኃይል በየብስና በውሃ በፈጣን ጀልባዎች በመታገዝ በውሃ ላይ ስልጠና እየሰጠ ነው ሲልም አክሏል። ህዝብና መንግስት በሚሰጠን ግዳጅ ድል ለመቀዳጀት ወሳኝ ስልጠና ላይ ነን ብሏል ባህር ኃይሉ። ይህ ባህር ኃይል አገዛዙ በአማራ ክልል በተራራማ ስፍራዎች በሰሜን ሸዋ አሰማርቶት ከወንድሞቹ ጋር እንዲዋጋ እንዳደረገውም የሚዘነጋ አይሆንም። የፋኖ ኃይሎች በተለያዩ አካባቢዎች ጠንካራ ውጊያ ማድረጋቸውን ሲገልጹ አመራሩ መገደላቸውን ማሳውቋል። የመከላከያ ሰራዊቱ ደግሞ በጎጃም እንደዚሁም በደቡብ ጎንደር እያደረግኩ ነው ያለውን ዘመቻና እጅ የሰጡ ያላቸውን የፋኖ ኃይሎችን ምክንያት በተመለከተ ገልጿል። የብልጽግና ሹማምንት ሰሞንኛ መግለጫ አሁን በአማራ ክልልም ይሁን በሌሎች የሀገሪቱ አካባቢዎች ታሪካዊ ሰላም ሰፍኗል የሚል ነበር። የመከላከያ ሰራዊቱም ይሁን የፋኖ ኃይሎች ባለፈው ተከታታይ ቀናት የሚያወጧቸው መግለጫዎች ግን አሁንም ጥቃት አሁንም ዘመቻ ስለመኖሩ የሚያመላክቱ ናቸው። የፋኖ ኃይሎች ጥቃት እንዳደረሱባቸው ከገለጹባቸው አካባቢዎች ውስጥም በጎጃም ቀጠና ያሉ የተለያዩ ስፍራዎች ይገኙበታል። በምዕራብ ጎጃም ሽንዲ፣ ወንበርማ፣ ላሊበላና አንበር በተባሉ ቦታዎች ላይ የተደረገው የትናንቱ ውጊያ ደግሞ ቀዳሚ ምሳሌ ነው። በዚሁ በጎጃም ቀጠና አዲስ ቅዳምና ዳንግላ ከተሞች መካከል ባለም አሸዋ ኬላ ላይ የተፈጸመው ድንገተኛ ጥቃትም ሰብአዊ ጉዳትን ያስከተለ ሆኗል። በተመሳሳይ በምስራቅ ጎጃም ዞን ባሶ ሊበን ደጃት እና ሴጎ በቢቸን አቅራቢያ ወይራ ደብረ ወርቅ አቅራቢያ አብራጅት አካባቢ የተደረጉ የተኩስ ልውጦችም ሌሎች አብነቶች ናቸው። ይህ በእንዲህ እንዳለ የፋኖ ኃይሎች አንድ አመራራቸው በወሎ ቀጠና መገደሉን አረጋግጧል። በወሎ ቀጠና እየተደረገ ባለው ውጊያ አደማ ላይ የተባሉ አመራራቸው ከመንግስት ኃይሎች ጋር በተደረገው ውጊያም ሰብአዊ ኪሳራን ካደረሱ በኋላ መገደላቸውን ነው የገለጹት። በጀነራል መሐመድ ተሰማይ የሚመራው የምስራቅ እዝ በበኩሉም በደቡብ ጎንደር እና በጎጃም ቀጠናዎች የፋኖ ኃይሎችን ጠላት ብሎ ከገለጸ በኋላ ጠንካራ ምታድርሰን ሰንተሽ መድምደዋል። በዚህም ሳቢያ እጅ እየሰጡ ናቸው። እጅ እየሰጡ ያሉበት ምክንያት ደግሞ ህይወታቸውን ለማትረፍ ነው ሲል አሳውቋል። የብልጽግናው ሰዎች ባለፉት ተከታታይ ቀናት እጅ የሚሰጡ ሰዎችን ለሰላም ሲሉ እጅ የሚሰጡ በሚል መግለጻቸው ግን የሚዘነጋ አይሆንም። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ላፕቶፕን በመስረቅ የተጠረጠሩ ሰዎች ፍርድ ቤት ቀርበዋል። በፍርድ ቤቱ ዋስትና ቢፈቀድላቸውም እንዳልተለቀቁም ተዘግቧል። ከሳምንታት በፊት የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ላፕቶፕ መዘረፉን መዘገባችን ይታወሳል። ሊቀመንበሩ ንብረታቸውን የተዘረፉት በጠባቂዎቻቸው ነው መባሉና ብልጽግናዎችም ይህን የኮምፒውተር ዝርፍ ያለማከናወን አንድ ነጥብ አምስት ሚሊዮን ብር አካባቢ ወጪ ማድረጋቸውንም እንደዚሁ ሊቀመንበሩ ኮምፒውተር ያልተሰረ ለማለት ያክል በዛው ሰሞን አንድ ማክቡክ ይዘው በግንቦት ሀያ መታሰቢያ በዓል ላይ እየታደሙ ቢሆንም ኢትዮ ፎረም ያረጋገጠው ግን ሁለት ኮምፒውተሮቻቸው መሰረቃቸውን ነበርም። አንድ የኢትዮ ፎረም ምንጭ ደብረጽዮን ገብረ ሚካኤል ከጦርነቱ በፊት ይጠቀሙባቸው የነበሩ አሮጌ ኮምፒውተሮች መሰረቃቸውን ለቅርብ ሰዎቻቸው ሲናገሩ ሰምቻለው ሲሉ መናገራቸውን መዘገባችንም አይዘነጋም። የሆነ ሆኖ አሁን የተሰማው መረጃ ደግሞ የደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቋል ተብሎ የተጠረጠሩ ግለሰቦች ፍርድ ቤት መቅረባቸውን የሚጠቅስ ነው። የቲክባ መረጃ ስድስት የቪአይፒ ጥበቃ አባላት የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል ይላል። የመቀለ አዲሃቂ ክፍለ ከተማ ፍርድ ቤት ባሳለፍ ነው ሰኔ ስድስት በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩ ኮምፒውተሮች በዋስ እንዲፈቱ መወሰኑት ሰምቷል። ስድስቱ ተጠርጣሪዎች እያንዳንዳቸው በ10 ሺ ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦች ሰዎቻቸው የተጠየቀውን ገንዘብ ቢያስይዙም ከላይ የመጣ ትዕዛዝ ነው በሚል ከእስር አልተለቀቁም ሲሉ ቤተሰቦቻቸው መናገራቸውን ነው ዘገባው ያከለውም። በአዲስ አበባ ትምህርት ቤቶች ከመጪው ዓመት ጀምሮ ከፍተኛ የዋጋ ጭማሪ እንዲያደርጉ ብልጽግና ፈቀደም። በዚህም መሰረት ትምህርት ቤቶቹ ከወላጆች እስከ 65 በመቶ የዋጋ ጭማሪ መጠየቅ ይችላሉ ተብሏል። በአዲስ አበባ ከተማ አስተዳደር ስር የሚገኙ ከ1200 በላይ የግል ትምህርት ቤቶች ናቸውም ከመጪው 2018 የትምህርት ዘመን ጀምሮ እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ ማድረግ ትችላላችሁ የተባሉት። ተአምራዊ እድገት ላይ ነን፣ ሕዝቡ አይኑን መግለጥ ተሳናውንጅም ለውጣችን ማየት የተሳነው ድፍን የኢትዮጵያ ህዝብ ነው ወዘተ የተባለው ከሰሞኑ ነው ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም እናንተ ሲባል ድፍን ኢትዮጵያ ማለት ነው እናንተ ብቻ አደላችሁ ልማት አለ ይሄ ልማት ደግሞ አለምን እያስደመመ ነው ያለው እባካችሁ አይናችሁን ግለጡ አለም እኮ የተደምደንቀ ያለው በኢትዮጵያ ስራ ምን ለምን እንዲህ መሪዎች በሚገልጹት ነገር ግን ነዋሪዎች በማያውቁት የሀገሪቱ እድገት ውስጥ ብልጽግናው በሚቀጥሉ ዓመት ያዘጋጃቸው የዋጋ ጭማሪዎች የአሁኑን የዋጋ ንረት እጅግ የሚያባብሱ ናቸው ተብሎ ተሰግቷል። ከአምናው ከእጥፍ በላይ የማዳበሪያ ዋጋ የጨመርባቸው አርሶ አደሮች በቀጣዩ ዓመት ለገበያ የምናቀርበው ሰብልን ለመዝራት ተቸግረናል እያሉ ነው። የብልጽግናው መንግስት ግን እንደ ስኳር፣ እጨው ነዳጅ እና ሌሎችም ላይ የ15 በመቶ ሴት ታክስ ጭማሪን ከአንድ ወር በኋላ ተግባር ተግባራዊ ማድረግ ይጀምራል። ይህ ቀጥሎ፣ አሁን ደግሞ በአዲስ አበባ ከአንድ ሺህ በላይ ትምህርት ቤቶች ከፍተኛ ዋጋ ጭማሪን ማድረግ ትችላላቸው ተብሏል። የአዲስ አበባ ከተማ አስተዳደር ካቢኔ ባደረገው ስብሰባም ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ መሰረት በ2018 የትምህርት ዘመን በከተማ አስተዳድሩ ከሚገኙ 1500 አካባቢ የግል ትምህርት ቤቶች ውስጥ 1200 አካባቢ የሚሆኑት 65 በመቶ የዋ ዋጋ ጭማሪ ድረስ ማድረግ ትችላላችሁ ተብሏል። በ2018 የትምህርት ዘመን ጭማሪ ያደርጋሉ ተብለው ከሚጠበቁ እነዚህ ትምህርት ቤቶች ውስጥ አስቀድሞ የክፍያ ጭማሪ መነሻ ሃሳባቸውን አቅርቡ ሲባሉም የዋጋ ግሽበቱ ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ሲል ሪፖርተር ጽፏል። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻም እስከ 50 በመቶ ጭማሪ ሃሳብ ያቀረቡ ሲሆን ቀሪ 90 በመቶ ትምህርት ቤቶች ግን ከ75 እስከ 263 በመቶ ጭማሪ ደረግ በሚል ሃሳብ ማቅረባቸውም ታው ታውቋል። የሆነ ሆኖ አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶም፣ መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶም፣ እንደዚሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር ይችላሉ ነው የተባለው። በጣሪያው መሰረትም 144 ትምህርት ቤቶች እስከ 40 በመቶም፣ 591 ትምህርት ቤቶች እስከ 45 በመቶም፣ 378 ትምህርት ቤቶች ደግሞ እስከ 50 በመቶ፣ እንደዚሁም 47 ትምህርት ቤቶች ከ55 በመቶ በላይ፣ 66 ትምህርት ቤቶች ደግሞ 60 በመቶ ትጨምራላችሁ ተብሏል። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት የመጨረሻው ጣሪያ ማለትም 65 በመቶ ክፍያ መጨመር እንደሚችል ተመላክቷል። ይህ በእንዲህ እንዳለ የኢትዮጵያ ባንኮች ዳግም የጥሬ ገንዘብ እጥረት አጋጥሟቸዋል። በቅርቡ አገዛዞ አስር ሺህ ብር ጥሬ ገንዘብ ይዞ መንቀሳቀስ የሚያስቀጣ ሊያደርገው ነው ማለቱ የሚታወስ ነው። የንግድ ባንኮች እንደገና የጥሬ ገንዘብ እጥረት እንዳጋጠማቸው የባንክ ባለሙያዎች አረጋግጧል። የባንኮች የጥሬ ገንዘብ እጥረት የተፈጠረው ባልተመጣጠነ የቁጠባና ብድር ምጣኔም በዋጋ ንረቱ ሳቢያም በአስገዳጅ የመንግስት ሰነዶች ግዥም በመንግስት ብድር መጨመርና በመዋቅራዊ ችግሮች ምክንያት እንደሆነ ባለሙያዎች መናገራቸውም ተዘግቧል። የውጭ ምንዛሬና ኢትዮጵያንና ትውልድ ኢትዮጵያን ከውጭ የሚሉት ገንዘብ አነስተኛ መሆኑ እንደዚሁም የውጭ ንግድ አፈጻጽም መዳከሙ ችግሩን ይበልጥ እንዳሳሰበው ባለሙያዎች አስረድተዋል። ከሀገሪቱ ህዝብ ውስጥ የባንክ አካውንት ያላቸው ዜጎች ከ35 በመቶ እንደማይበልጡም የዓለም ባንክ መረጃ ያመለክታል። ይህ የጥሬ ገንዘብ እጥረት መኖሩ የተነገረው ደግሞ በግብይት ወቅት ከ10 ሺ ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በውጭነት፣ ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል በተባለ ማግስት ነው። አዲሱ የገቢ ግብር አዋጅ ሲጸድቅም ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል እንደተባለ የሚታወስ ነው። እንዳገዛዙ ህግ ከሆነም በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሽብር ከበለጠ ትርፉ ብር ለከፋው በውጭነት አይያዝም። ገንዘቡ የተቀበለውንም የተርፉን ገንዘብ እጥፍ አስተዳደር ቅጣት የሚጣልበት ይሆናል። በማሳያነት አንድ ሰው የ20 ሽብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው ከ10 ሽብር በላይ ያለው በውጭነት አይያዝም፤ ለተቀባዩ ደግሞ ከ10 ሽብር በላይ ያለው ቀሪ 10 ሽብር እጥፍ ማለትም 20 ሽብር ይቀጣል እንደማለት ነው ብልጽ ያደርግ ነው። እንዲህ ያለ አቅጣጫን እያስቀመጠ ያለው እንግዲህ የባንክ አገልግሎት ተደራሽነት፣ የቴሌኮም አገልግሎት መስፋፋት፣ የሞባይል ስልክ ስርጭት፣ የዲጂታል ፋይናንስ አገልግሎት ማደግን ከግምት ውስጥ ሳያስገባ ነው። ኢትዮጵያን ጨምሮ አሜሪካ የጉዞ እገዳ በተለያዩ ሀገራት ላይ ለመጣል እቅድ መያዟ ተሰማ። ይህ መረጃ የተሰማው ኤርትራን ጨምሮ በተለያዩ ሀገራት ገደብ በተጣለ ማግስትም ነው። የፕሬዚደንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብፅና ጅቡቲን ጨምሮም 36 ሀገራትን የጉዞ እገዳ ከተጣለባቸው ዝርዝር ውስጥ የማካተት እቅድ እንዳለው ዋሽንግተን ፖስት ዘግቧል። እገዳ ይጣልባቸዋል ከተባሉት ውስጥ 25 የአፍሪካ ሀገራት ይገኙበታል። ኢትዮጵያ፣ ግብፅ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በ በዝርዝር ውስጥ የተካተቱ ናቸውም ተብሏል። ውሳኔው ተግባራዊ ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡም በፕሬዚደንት ዶናልድ ትራምፕ አስተዳደር ማዕቀብ የተጣለባቸው ሀገራትን ቁጥር ወደ 48 ከፍ ያደርገዋል። ባሳለፍነው ሰኞ ገቢራዊ በሆነው የትራምፕ አስተዳደር ውሳኔ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለከል ገደብ ተጥሎባቸዋል። በአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተፈረመውና ዋሽንግተን ፖስት ተመለከትኩት ያለው የውስጥ ማስታወሻ የጉዞ አቀባ ሊደረግባቸው ይችላል በተባሉ 36 ሀገራት ለሚሰሩ የአሜሪካ ዲፕሎማቶች የተሰራጨ ነው። በማስታወሻው ኢትዮጵያን ጨምሮ 36ቱ ሀገራት የቪዛ አቀባ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት እንደሚጠበቅባቸው መገለጹንም ጋዜጣው ዘግቧል። ሀገሪቱ ቅድመ ሁኔታዎችን ካላሟሉ ሙሉ ወይንም ከፊል የቪዛ አቀባ ይጠብቃቸዋል። ስለ ጉዳዩ የተጠየቁት የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ በውስጥ ጉዳይ ወይም የውስጥ የመረጃ ልውውጥ ላይ አስተያየት እንደማይሰጡ ለዋሽንግተን ፖስት ምላሽ ሰጥተዋል። ሀገራቱ የተቀመጠውን ቅድመ ሁኔታዎች ካላሟሉ በውስጥ ማስታወሻው የቀረበው የጉዞ ማዕቀብ መቼ በትክክል ተግባራዊ እንደሚሆን እንደማይታወቅም ነው የተዘገበው። የጉዞ ማዕቀብ ይጣልባቸዋል ከተባሉት መካከል አንጎላ፣ ቡርኪና ፋሶ፣ ካሜሮን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጋናና አይቮሪ ኮስት ይገኙበታል። ዝርዝሩ ከአፍሪካ በተጨማሪም የካሪርቢያን የማዕከላዊ እስያና የፓስፊክ የደሴት ሀገራት ጭምርም የሚያካትት ሆኗል። Thank you. የእስራኤል እና የኢራን ጦርነት ሶስተኛ ቀኑ ላይ ነው። እስራኤል የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትን ደብድባለች። አሜሪካና እንግሊዝ ደግሞ ዜጎቻቸውን አስጠንቅቋል። የሁለቱ ሀገራት በቴክኖሎጂ የታገዘ የአየር ላይ ጥቃት ልውውጡ ቀጥሏል። ትናንት ምሽት ጥቃት ያደረሱት የኢራን ሚሳይሎች በርካታ ጉዳት አድርሰዋል። የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ አስር ሰዎች ሲገደሉም አንድ መቶ ሰዎች ቆስለዋል ብሏል። ከጥቂት ቀናት በፊት በመንግስት ስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት 78 ሰዎች መገደላቸውን መግለጹ ይታወቃል። ትናንት የኢራን ብሔራዊ ቴሌቪዥን በቴሄራን በአንድ የመኖሪያ አፓርትመንት ላይ በተፈጸመ ጥቃት ሀያ ህጻናትን ጨምሮ እስራኤል ስልሳ ሰዎችን ገድላለች ብሎ ነበር። የኢራን የነዳጅ ሚኒስቴር በዋና ከተማ የሚገኘው የሳህራ ነዳጅ ማከማቻ በእስራኤል ጥቃት መመታቱንም አረጋግጧል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ ነው ሲልም ገልጿል። እስራኤል በማዕከላዊ እስፋን ግዛት የሚገኘውን የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትንም ደብድባለች። የኢስፋሃን የጸጥታ ጉዳዮች ምክትል ገዥም እስካሁን በዋና መስሪያ ቤቱ ላይ በተፈጸመው ጥቃት የተጎዳ ሰው ስለመኖር አለመኖሩ የደረሰውን መረጃ እያጣራ ነው ብለዋል። እስራኤልና ኢራን በለየለት የተኩስ ልውውጥ ውስጥ የገቡት በቴህራን የኒውክሌር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ቀጠሮ በተያዘበት ወቅት ነው። ኢራን እንደ አሜሪካና ብሪታንያ ያሉት ሀገራት ለእስራኤል ድጋፍ በማድረግ ጥቃቶችን የሚከላከሉላት ከሆነም በየአካባቢው የሚገኙ የጦር ሰፈሮቻቸውን እንደምታጋይዝታለች። ዶናልድ ትራምፕ ኢራን ይህንን የምታደርግ ከሆነም የአሜሪካ ጦር ኃይሎች ጠንካራ የኃይል እርምጃ ባታል ሲሉ አስጠንቅቋል። ይህን የተፋፋመ የአየር ላይ ጥቃት ተከትሎም እስራኤል በመላው ዓለም የሚገኙ ኤምባሲዎቿን ስትዘጋም ኢራን ደግሞ የአየር ክልሏን ዘግታለች። የተለያዩ ሀገራትም ዜጎቻቸውን እያስጠነቀቁ ናቸው። ብሪታንያ በእስራኤልና ና በኢራን መካከል ያለው ግጭት እየተባባሰ መምጣቱን ተከትሎ ዜጎቿ ወደ እስራኤልና የፍልስጤም ግዛቶች እንዳይጓዙ አስጠንቅቃለች። ብሪታንያ ባሳለፍ ነው አረብ ካስፈላጊ ጉዞዎች በስተቀር ማንኛውም ጉዞ እንዳይደረግ በሚል አስጠንቅቃ የነበረ ቢሆንም አሁን ግን ሙሉ በሙሉ ጉዞ እንዳታደርጉ ስትል ነው ያስጠነቀቀችው። በእርግጥ የእስራኤል የአየር ክልል ለማንኛውም በረራ ዝግ ሆኗል። በእስራኤል የሚገኘው የአሜሪካ ኤምባሲም አሁን ባለው ሁኔታ ሁሉም ሰራተኞችና ቤተሰቦቻቸው በመጠለያዎች ውስጥ ተደብቀው እንዲቆዩ አሳስቧል። የአሜሪካ የውጭ ጉዳይ ሚኒስቴር በእስራኤል ውስጥ ያሉ የቤተሰብ አባላትና አንዳንድ የአስቸኳይ ጊዜ ሰራተኞች ያልሆኑ ከፈለጉ ለቀው መውጣት እንደሚችሉም ገልጿል። አሁን በቴል አቪቭ አቅራቢያ ያለው ዓለም አቀፍ የአየር ማረፊያ ተዘግቷል። ይህ ማለት ብቸኛ መውጫው መንገድ በመኪናና እንደ ዮርዳኖስ ወዳሉ ጎረቤት ሀገራት በመሄድ ነው። አሜሪካ ኤምባሲ የሚገኘው በቴል አቢብ ሳይሆን በኢየሩሳሌም ነው። ኢየሩሳሌም ኤምባሲ ካላቸው ጥቂት ሀገራት መካከልም አንዱ አሜሪካ ናት። በኢየሩሳሌም የሚገኘው ኤምባሲም ሆነ በቴላቢብ የሚገኘው ቢሮ ላደጋ ጊዜ የቆንስል አገልግሎቶች ክፍት ናቸው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቀን ቸር ያሰማል።